ከእግዚአብሔር አባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በምድር ዙሪያ ለምትገኙ የእግዚአብሔር ልጆች ይድረሳችሁ እያልሁ መልካሙን ሁሉ እየተመኘሁ የሰኔ ወር ደግሞ ምን ያሰማናል ምን እንደው ጉድ ይነግረናል የሚለውን ነገር እንመለከታለን። ምናልባት እንግዲህ ከዚህ በኋላ አጠር አጠር እያለን የሚሄደው የሰኔ የሐምሌ የነሐሴ እስቲ ምን እንደሚል እንየውና እንነጋገርበት እዚህ ላይ የሰጠሁት ርዕስ በራሱ ስም ቤተ ክርስቲያን እንድትሰራ የሚካኤል ትእዛዝ ነው። ሚካኤል አሁን በቃ በስሜ ቤተ ክርስቲያን ስሪልኝ ሲላት ነው የምናየው። ሚካኤል ይቻላል ወይ እንደዚህ ብለን እንደ ወንጌል አንጻር ስንመለከተው እውነት ለመናገር እንግዲህ የማይሆን ነገር ነው የማይሆን ነገር ነው። እስቲ ክፍሉን እንየው፣ መጀመሪያ ክፍሉን እንየውና ከክፍሉ በኋላ ወደዚያ ብንሄድ ይሻላል። ምንድን ነው እዚህ ላይ ክፍሉ የሚለው በዚህች ዕለት በዚች ዕለት ሳኒታ ወይም ማግስት ሳኒታ ማለት በግዕዝ ቋንቋ ማግስት ማለት ነው። የመላእክት አለቃ ቅዱስ ሚካኤል በዓሉ በሚከበርበት ዕለት በህዳር 12 በሰኔ 12 ቀን ወደ እናታችን ክርስቶስ ሠምራ ዘንድ መጣ። ልብ በሉ በህዳር 12 እንደገና ደግሞ ሰኔ 12። አሁን እያነበብን ያለነው የህዳር ወር ሳይሆን የሰኔ ወር ነው። በዚህ ዕለት መጣ ከተባለ በሰኔ ወር ነው እንጂ ህዳርን እዚህ ላይ መቀላቀል አግባብ አይደለም። ግን ገርሉ እንዳስቀመጠው እኔ በታማኝነት ለማስቀመጥ ስለፈለግኩ ነው። ታዝበ ነው። እንለፍ። ወደ እናታችን ክርስቶስ ሠምራ ዘንድ መጣ። ከዚያም ሰማያዊ ጽዋና በእሱ ስም የተቀረጸ ጽላት አምጥቶ ሰጣትና ለምን በእኔ ስም ቤተ ክርስቲያን አታሳንጭም ወይም አታሰሪም አላት። በዚህ ጊዜ በየት አካባቢ ቤተ ክርስቲያንህን ልሠራ ትወዳለህ? አለችው። በዚህ በጓንጉት በምትባል ደሴት ውስጥ ስሪ አላት። በዚህ ጊዜ አቤቱ እኔ አነስተኛ ባሪያህ መጻተኛና ደካማ እንዲሁም ረዳት የሌለኝ ሴት ልጅ ሲሆን እንዴት አድርጌ ቤተ ክርስቲያንህን ለመሥራት እችላለሁ? አለችው። እግዚአብሔር ይረዳሻል፣ እኔም ለሁል ጊዜ ከአንቺ ጋር አልለይም አላት። ገጽ 149 እስከ 150 ቁጥር 3 እስከ 8 የሰኔ ወር አሁን እዚህ ላይ የምንታዘበው አንድ ነገር አለ። ምንድነው እዚህ ላይ የምንታዘበው? ቅዱስ ሚካኤል ያው ጠባቂ መላኳ ነው። ጠባቂ መላክ የሚባል አለ። ያው በወንጌልም አለ። እንደው ገርሉ ሚካኤልን ጠባቂ አድርጎ በግልጽ አስቀምጦታልና እንደ ጠባቂ መላክ አድርገን እንውሰደው። አነጋጋሪዋ፣ መካሪዋ፣ ጠባቂዋ፣ ረዳቷ ሁሉ ነገር አድራጊዋ ነው። አሁን ወደ መጨረሻ አካባቢ ስትመጣ ክርስቶስ ሠምራ ለምን አንድ ነገር አታደርጊም አላት። ለምን በስሜ ቤተ ክርስቲያን አሰሪልኝም። እንግዲህ ቢጠብቃት ቢጠብቃት ቢጠብቃት የእሱን ጉዳይ ቸል ያለችው ትመስላለች እና የግድሱ ማሳሰብ አለበት። እውነት የእግዚአብሔር መልአክ ታላቁ መልአክ ሚካኤል ያ የብርሃን መልአክ ይሄ ቅዱስ መልአክ እንዴ፣ ይሄንን ሀሳብ ወደ ክርስቶስ ሠምራ ያመጣል። ለምን ቤተ ክርስቲያን በስሜ አሰሪልኝም? እንዴ፣ ምን አገባው? ምን አገባው? ቤተ ክርስቲያን ማለት እኮ የክርስቶስ ናት፣ የሚካኤል አይደለችም። እንዲው ህንፃ ቢሆን እንኳን ለክርስቶስ አማኞች መሰብሰቢያ ናት እንጂ ለሚካኤል አማኞች እኮ መሰብሰቢያ አትሆንም። ቤተ ክርስቲያኔን ነው ያላት ኢየሱስ የምዕመናን አንድነት ናት። እሷም ቤተ ክርስቲያኔ ተብላ ኢየሱስ ክርስቶስ ባለቤትነቱን የወሰዳት ናት። አሁን እዚህ ላይ የምታዩት አንድ ትልቁ ውድቀት እውላችሁ በስሙ የተቀረጸ ጽላት እንደገና የብርሃን ጽዋ ይዞ መጣ ጽላት በስሙ የተቀረጸ ጽላት ሚካኤል ጽላት አመጣ ማለት የብሉይ ኪዳን ሕጉና ጽላቱ እንደተጠበቀ አሁንም አለ ማለት ነው በመላእክት እምነት መላእክት በአዲስ ኪዳንም ዘመን ጌታ እስኪመጣ ድረስ ብሉይ ኪዳን አለ ብለው ያምናሉ ማለት ነው። የብሉይ ኪዳን ታቦት አለ፣ ስርዓቱ አለ፣ ክህነቱ፣ መሥዋዕቱ አለ ብለው ያምናሉ ማለት ነው። ይሄ ደግሞ የመላእክትን ዓለም የሚገድል የመላእክትን ማንነት የሚያጠፋ ይሄ የተረገመ አካሄድ ነው። ምክንያቱም ትልቁ መልአክ የእግዚአብሔር መልአክ ይሄንን አይልም። ጽላትም የለውም፣ በስሙ የሚቀረጽ ጽላትም የለውም። በነገራችን ላይ እቺ ቤተ ክርስቲያን እዚህ ላይ አይደለም ብቻ በደሏ እዚህ ላይ እዚህ ብቻ አይደለም። የቃል ኪዳኑ ታቦት ሁለቱን ጽላት እግዚአብሔር ለሙሴ ሲሰጠው አንዱ ጽላት በማርያም ስም የተቀረጸ አንዱ በሚካኤል ስም የተቀረጸ ብላ ነው የሰበከች፣ እስራኤላውያን የማያውቁትን እንዲህ የሚያሳፍር እኮ ነው። ከባለ ቤቶቹ በላይ እኛ በምን ታምር ነው ይሄን እንደ ምን ሰብከው የምናወራው እንዴ? ለምንድን ነው? እውነት ለመናገር ቤተ ክርስቲያኒቱ አይንና ጆሮ የላትም እንዴ? ቤተ ክርስቲያኒቱ እንደው በቃ ሆዷን ብቻ ነው የምታሳድድ። አባቶች ሆዳቸውን ብቻ፣ ጥቅማቸውን ብቻ እንደው ገንዘብ ካገኘ እ ይሄ ትልቅ ወንጀል እኮ ነው። ወልድ ዋሄድ እያለች የምትኖር ኦርቶዶክስ ቤተ ክርስቲያን ብቻ ናት ጌታ እስኪመጣ። ይሄስ ይሄ ውድቀትስ ሚካኤልን ማምለክ በሚካኤል ስም ጽላት ተቀርጾ ሚካኤል አመጣልኝ ጽላት ቀርጾ ከሰማይ ከሰማይ የትኛውን ዝግባ የትኛውን ድንጋይ ነው ያመጣው? ይቻላል እውነት ቅዱስ ሚካኤል ይህን ያደርጋል? ነውር ነው። በቅዱሳን ስም በደል ባንፈጽም ጥሩ ነው። ሲጀመር እዚህ ሴትዮ ጋር የኖረው ይሄ ሚካኤል ነኝ ያለው ድንቅ መልአክ እየመሰለ የሚመጣ ዲያብሎስ ካልሆነ በስተቀር የእግዚአብሔር መልአክ ሚካኤል አይደለም። ደጋግሜ ነው የምናገረው። ለተክለ ሃይማኖትም የተገለጠው መንፈስ ሚካኤል ነኝ ብሎ አሳሳች እንጂ እውነተኛ ሚካኤል አይደለም። ምክንያቱም ያ ሚካኤል እንደዚህ አይዘባርቅም። እግዚአብሔርን ሊያከብር ይመጣል ከእግዚአብሔር ታዘዞ የታዘዘውን ፈጽሞ ይሄዳል እንጂ ለእኔ ብሎ የራሱን ክብር የሚሰብክ መላክ የለም። እዚህ ላይ የምናየው ራሱን የሚሰብክ ለራሱ ክብር የሚፈልግ በራሱ ስም ቤተክርስቲያን ደግሞ ጽላት አምጥቶ ጭራሽ ስለዚህ እኛ የተሐድሶ ልጆች እንዲህ አይነት ገድል የለም እንዲህ አይነት ክርስቶስ ሠምራም ራሱ እንደዚህ ሰው ትኖራለች ብሎ ማሰብ ሞኝነት ነው የምንለው ወደን አይደለም። አንደኛ ገሩኗ ባዱ የሚያደርጋት መንፈስ አደረጋት ሰትቤቱን ሚካኤልን ሌላ ሰይጣን አደረገብን፣ የሌለ ነገር አደረገብን። ስለዚህ ወደ እግዚአብሔር ቃል ተመልሰን እነዚህ አይነት እንደዚህ አይነት የወዳቂ መንገዶችን መፈተሽና መመርመር ግድ ነው የግድ ይለናል። እኛ መቼም በዚህ ጉዳይ ላይ እንዲያው ተማምለን የተነሳን ሰዎች ነን። እምናቋርጥም እምንትወውም አይደለም። ተስፋ አንቆርጥም አንትወውም። እንዴት አርጌን ያቅመ ደካማን ያንተ ቤተ ክርስቲያን መስራት እንዴት እችላለሁ? ግድ የለም እግዚአብሔር የደረሸ፣ ውሸት የእግዚአብሔር እርዳታ በእንዲህ አይነት ነገር ላይ የለም። እውነተኛ ማኞች አሉት። እርግጥ ነው እግዚአብሔር ጥበቃው በሁሉ ላይ ቢሆንም መግቦቱ በሁሉ ላይ ቢሆንም በእንዲህ አይነት በእንዲህ አይነት የተሳሳተ መንገድ በሚሄዱለት ግን የእግዚአብሔር ጣልቃ ገብነት የለም። የቅዱሳን መላእክት ጣልቃ ገብነት የለም። ስለዚህ የተወደዳችሁ የእግዚአብሔር ወገኖች ኦርቶዶክሳውያን፣ እባካችሁን ወደ ልባችሁ ወደ አእምሯችሁ ተመለሱና ይህ ነገር እንዴት ነው ብላችሁ ለመጠየቅ ሞክሩ። ከዚህ በፊት ነግሪያችኋለሁ። እነ መጋቢ አዲስ ሲሸጡ ድንግል ማርያም አምላክ ናት የማለት መብት አለን፣ ማንም አያገባውም አሉ። ያገባናል። ኦርቶዶክስ ቤተ ክርስቲያን ውስጥ ሆነው እንዲህ የመናገር መብት የለወትም። እርስዎ ከሃዲ ተብለው ይባረራሉ። ድንግል ማርያምን አምላክ ሲሉ ከሃዲ ብለን እናስወጠወታለን። እኛ መጽሐፍ ቅዱስ ያለውን በመናገራችን አይደለም እንዴ መናፍቃን የተባልነው? ተሃድሶ ተብለን ተደብድበን ይወጣ ነው። እርስዎ ደግሞ ድንግል ማርያምን ማምለክ ሲጀምሩ እናስወጠወታለን። ይወጣሉ ። ሊኖሩ አይችሉም። እኛን ገፋፍቶ ያስወጡ ሰው እንደ ልቦ ለመኖር ነው እንዴ? ይህ አይታሰብም። ስለዚህ ፍጡርና ፈጣሪን ለይተን እንወቅ። የቅዱሳን መልእክት ድርሻንም ለይተን እንወቅ። እግዚአብሔር ክብሩ እንዴት እንደሆነ፣ የእግዚአብሔርን ክብር ለእግዚአብሔር እንስጥ። የሌሉ ቅዱሳን እየፈጠርን የሌሉ መናፍስትን እያመጣን በቅዱሳን መላእክት ስም እየሰየምን እምነታችንን ባናቆሽሸው ባናበላሸው ወደ ጥፋት መንገድን ባንሄድ በጣም በጣም እኔ ከልቤ እመክራለሁኝ። ይሄ ነገር መሆን የለበትም ነው ምለው። አቁሙ። አባቶች አላችሁ፣ ጳጳሳት አላችሁ፣ የደብረ አለቆች አላችሁ፣ ብዙ የመምሪያ ኃላፊዎች አላችሁ፣ በግድ የለሽነት የተቀመጣችሁ ስለዚህ ባላችሁበት በተሰጣችሁ ጊዜና ዕድሜ ይሄንን እውነት ልትገልጡትና እርምጃ ልትወስዱበት ይገባል ነው ምለው እኛ ጥሰን መጠን እስክንገባ ድረስ አትጠብቁ ባካችሁ በጊዜ ጀምሩት በጊዜ ጀምሩት ችግሩን ለመፍታት ሞክሩ ከዚያ ቀጥሎ ገድለ ክርስቶስ ሠምራ የሐምሌ ወር ምንድን ነው የሚለው ፈጥነሽም ቤተ ክርስቲያን ስሪ አላት። ይህንንም ተናግሮ ከእሷ ተሰወረ ይላል። አያችሁ፣ ወደ አምሌ ስንገባ ያንን ክፍል ጨርሶ ነው እንትን የሚለው ይዘገዋል። ፈጥነሽም ቤተ ክርስቲያን በስሜት ስሪልኝ አላት። እንዲህ አይነት መልአክ እውነት ቅዱስ መልአክ ነው እንዴ? ለእርሱ ክብርን የሚወስድ ቤተ ክርስቲያን ተሰርቶለት ጽላት ሰጥቶ የሚካኤል ቤተ ክርስቲያን እንዲባል የሚፈልግ ቅዱስ መልአክ ነው እንዴ? የለም፣ እንደዚህ አይነት ቅዱስ መልአክ የለም። እንደዚህ አይነት ሚካኤል የለም። እንደዚህ አይነት ገብርኤልም የለም። ከዚያ ቀጥሎ የሆነውን ንገራችሁ። ከዚያም በእናታችን በክርስቶስ ሠምራ በቁመቷ ልክ ጉድጓድ አስቆፈረችና በውስጡ እፀ ክርታስ እፀ ከርካ በውስጡ እፀ ከርካ ወይም የሎሚ እንጨት አስተከለችበት። ዳግመኛም ከእንግዲህ እግዚአብሔር ይቅር እስኪለኝ ድረስ ከዚህ አልወጣም ብላ ከጉድጓዱ ውስጥ ገባች ሦስት የተሳሉ ጦሮች በፊቷ ሦስት ጦሮች በኋላዋ ሦስት ጦሮች በቀኝ ጎኗ ሦስት ጦሮች ደግሞ በግራ ጎኗ ተከለች መበለቲቱም የፊጥኝ ወይም የኋሊት በገመድ አሰረቻት ከዚህ በኋላ ስለ ዓለሙ ሁሉ ሕዝብ ይልቁንም ለኢትዮጵያ ሰዎች አጥብቃ ትጸልይና ታዝን ጀመረች በዚህ አይነት ተጋድሎ ሰውነቷን ወይም ስጋዋን በልዩ ልዩ ጸዋትወ መከራ ስትፈትናት ኖረች። በምሰግድበት ጊዜ ወደፊት ስትል ደረቷን፣ ወደ ኋላዋ ስትል ጀርባዋን፣ ወደ ቀኝ ስትል ቀኝ ጎኗን፣ ወደ ግራ ስትል ግራ ጎኗን ጦሩ እየወጋት ከቁስሉ የተነሳ ጦሩ እየወጋት ገመዱ የከረከራት መላ ሰውነቷ ሸቶ ተልቶ ለአስራ ሁለት ዓመት ተጋድሎ አደረገች። ይሄ በጣም የሚዘገን ነገር ነው። ገጽ 169 አንድ እስከ 170 ቁጥር 52 እስከ 58 ይሄ የሐምሌ ወር ነው። አሁን ክርስቶስ ሠምራ እየሰራችሁን ያደረገችውን ተመልከቱ። ሎሚውን ለምን እንደፈለገችው እኔ አላውቅም። ሎሚ አስተከለች ጉድጓዱን ካስቆፈረች በኋላ ሎሚ አስተከለች። ጉድጓዱ የተቆፈረው በቁመቱ ልክ ነው። በቁመቱ ልክ ነው ጉድጓዱ የተቆፈረው። ከዚያ በኋላ እግዚአብሔር ይቅር እስኪለኝ ድረስ ከዚህ አልወጣም ብላ አስራ ሁለት ጦሮች ከፊት ለፊቷ ሶስት፣ ከኋላዋ ሶስት፣ ከቀኝ ጎኗ ሶስት፣ ከግራ ጎኗ ሶስት ምክንያቱም እንቅልፍ ይዟት ወይም ደግሞ ድካም ተሰምቷት እንዲህ ወይም እንዲህ ካለች ጦሩ እየወጋ እንዲያባንናት ወዲህም ወዲያም ሳትል እንደተተከለ እንጨት ሁና እንድትኖር እግዚአብሔር እስኪ ምራት ድረስ እስካሁን አልማራትም። እንዲህ እስካሁን ምሕረት አላገኘችም። ምንድን ነው ሥጋዋ እንደ ድንግል ማርያም ሥጋ ተቀድሶ መኖሯ እንደ ድንግል ማርያም ሁኖ ስሟ እንደ ድንግል ማርያም ከብሮ በሌላ ቦታ ላይ ደግሞ ከድንግል ማርያም ሁለተኛ እንደሆነች መኖሪያ ቦታ መንግስተ ሰማያት የተንጣለለ ትልቅ አዳራሽ። እንደውም እሷ ገና ሂዳ ሳትገባበት ከሲኦል ያወጣቻቸው ነፍሳት እኮ አስር ሺው ሂደው እነሱ ገብተውበታል። ቀድሞ ገብተው እየጠበቋት ነው። ያ ቦታ አላት። እስኪ ምሬይን ድረስ ማለት ምን ማለት ነው? አያችሁ፣ በክርስቶስ አለ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። መጽሐፍ ቅዱስ የሚለን ወንጌሉ የሚለን በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው በቃ የእግዚአብሔር ልጅ መሆን እኮ መንግስትን ወራሽ መሆን ነው ይሄንን ጸጋ አጉድላ ይሄንን ትልቅ ስጦታ ከንቱ አድርጋ በራሷ ጥረት አስራ ሁለት ጦር በዙሪያዋ ተክላ ደም በደም ሆና አጥንቷ ተበሳስቶ ስጋዋ ተልቶና ሸቶ እስኪ ምረኝ ድረስ ከዚህ አልወጣም። እንደዚህ ከሆነ ለዘላለም እዚያ ትኖራታለች እንጂ ምሕረት አታገኝም። ሴትዮ ጭራሽ ኢትዮጵያንም ለማስማር በጣም የሚዘገንን ነገር የሚያሳፍር ነገር በጣም ነውር ነውረኛ የሆነ ነገር በእውነት ነው የምላችሁ። የክርስቲያኖች እንዲህ አይነቱን ነውር የተሞላበትን አካሄድ ቤተ ክርስቲያን ልትጸየፈው ይገባል። እስካሁን ድረስ ያልሰማችሁ ሰዎች ካላችሁ ነገሩ እንዲህ ነው እንዲህ ልትሉና ልትባንኑ ይገባል። እግዚአብሔር ይባርካችሁ። እነዚህ ይህን ፕሮግራማችንን ከጀመርንበት ጊዜ ጀምሮ በተለይ በላለበላሃ ከጀመርንበት ጊዜ ወዲህ በርካታ ትልልቅ ሰዎች አጽዋማችሁን እንዳስተካከላችሁ፣ ጸሎታችሁን እንዳስተካከላችሁ፣ ምጽዋት ስጦታችሁን እንዳስተካከላችሁ፣ መዳናችሁን እንዳረጋገጣችሁ በጌታችን በማመን መጥታችሁ ቢሮችን ድረስ ብዙ ነገር ተፈታልን፣ ከብዙ ነገር ነፃ ወጣን ብላችሁ ዕድሜያችሁ ሰባና ሰማንያ የሚደርስ እናቶች መጥታችሁ ይህን ምስክርነት ስትሰጡን ገርሞናል። ወደፊት እግዚአብሔር በሚሰጠን ትልቅ ሚዲያ መጥታችሁ ቁጭ ብላችሁ ፊት ለፊት ትመሰክሩታላችሁ። አገር ጉድ ይላል። እንዴት ከምን ነፃ እንደወጣችሁ እንዴት ስትሳቀቁ እንደነበራችሁ፣ ነፍሳችሁን በእጃችሁ ይዛችሁ እንዴት ስትጨነቁ እንደነበራችሁ፣ የእኔ መግቢያ የት ይሆን እያላችሁ ቁልቢ ሄዳችሁ ነፍሳችሁ አታርፍ፣ ግሸን ሄዳችሁ ነፍሳችሁ አታርፍ፣ አክሱም ሄዳችሁ ነፍሳችሁ አታርፍ እንደው ኢየሩሳሌም እንኳን ሄዳችሁ ነፍሳችሁ አላረፈችላችሁ። ያ ሁሉ ሆነ፣ ቆርባችሁም እንኳን ይገርማል እኮ ቆርባችሁ በየዓመቱ ኃጢአታችሁን እየተናዘዛችሁ ከነፍስ አባታችሁ ንሳ እየተቀበላችሁ ለመዳናችሁ እርግጠኛ አልነበራችሁም። የሚታያችሁ ሲኦል ነው የተከፈተ ሲኦል ነው፣ ያፈጠጠ የተቆጣ ሰይጣን ነው ያንን ነብር ስትጠብቁ የነበረው። አረ ክብር ለእግዚአብሔር ይሁን፣ በአንድያ ልጁ በኢየሱስ ክርስቶስ ታርቆናል። ዲያብሎስ ሥራውና ሥልጣኑ ተሽሯል። ዴ ይህች ሴትዮ እኮ ገና በሞት በሞት እኮ ገና በእግዚአብሔር ቁጣ ስር ነው ያለችው እኮ መዳን በሥራ አይደለም፣ ማንም እንዳይመካ። ክርስቶስ ሠምራ ከቆፈረችው ጉድጓድ እዚያው ትቀራታለች እንጂ በራሷ ስራ ወደ እግዚአብሔር መንግስት የመግባት ብቃት የላት። ማንንም ኢትዮጵያን አታድንም፣ አትችልም። ይህ ሀቅ ነው። ለዚህ ነው ገድላትን ከንቱ የምናደርጋቸው። ተሳስተዋል። ገድላቱ ህዝቡን ወድተውብናል የምንላቸው የምናገባችሁ እንባላለን። እንደ ያገባናል፣ በግድ ያገባናል። ቤተ ክርስቲያኒቱማ የእኛ ናት፣ የወንጌላውያኑ፣ የደቀ መዛሙርቱ የእኛ የክርስቶስ ልጆች የእኛ ናት። ቤተ ክርስቲያኒቱ ማርያምን የምታመልክካለህ፣ ሚካኤልን የምታመልክካለህ፣ ሚካኤልህን ይዘህ፣ ገብርኤልህን ይዘህ ውጣልን። የእግዚአብሔር መልእክተኞች የእኛ አገልጋዮች እንደሆኑ ነው የምናውቃቸው እንጂ የሚመለኩ አይደሉም። ብናመልካው ምን አገባ? ካመለክ ውጣ አንከለክልህ ሙጣ፣ መብትህ ነው። ይህንን ነው እኛ የምንናገረው። ይሄ ዓላማችን ነው፣ ራእያችን ነው። ሰይፍ ቢመጣም የምንመለስበት አይደለም። እኛ የቤተ ክርስቲያን ተቃዋሚዎች አይደለንም። ቤተ ክርስቲያንን የምንሰራ፣ ቤተ ክርስቲያንን የምናብጅ፣ ምዕመናንን ወደ ክርስቶስ የምናቀርብ፣ በክርስቶስ የምናሳርፍ ደቀ መዛሙርት ነን። የእኛ ተልእኮ ይሄ ነው። የሚመስላችሁ ሰዎች አላችሁ። ህዝቡን ጴንጤ ላይ ያደርጉት እንዴ? ጴንጤ መሆን እኮ አይደለም መንግስተ ሰማያት መግባት ማለት። ኦርቶዶክስ እንደሆናችሁ ክርስቶስን ወቁት ነው ያልነው። ኦርቶዶክስ እንደሆናችሁ ጌታን ተቀበሉት ነው ያልነው። መድኃኒታችሁን ወቁት ነው ያልነው። ጴንጤነት፣ ኦርቶዶክስነት፣ ካቶሊክነት ይሄ በመለየት የመጣ ስም እኮ ነው። ጴንጤ መሆን ክርስቲያን መሆን የሚመስላችሁ ሰዎች ካላችሁ ተሳስታችኋል። ኦርቶዶክስ መሆን አለመዳን እንደሆነ የምታዩት ካላችሁ ተሳስታችኋል። ይህ ስም ነው። አንድ ነገር ልንረዳ ይገባል። ሰውን በክርስቶስ እናድርገው። ሴት የለም፣ ወንድ የለም። ሁሉንም በክርስቶስ እናድርገው። ኦርቶዶክስነት፣ ፕሮቴስታንት፣ ካቶሊክነት የሚያጣላ ስም አይደለም። ክርስቶስ የገባን ጊዜ እንጠለዋለን እንጸየፈዋለን። ክርስቲያን የሚለው ስም ብቻ ይበቃናል። ያኔ ክርስቲያን የሚለውን ስም ብቻ ነው። ምን ይዘው ክርስቲያን እስከሚባለው ድረስ ያለ መድረስ ችግር ነው። እኔ ኦርቶዶክስ፣ እኔ ፕሮቴስታንት፣ እኔ ካቶሊክ የምንባባለው ክርስቲያን ያለ መሆን ችግር ክርስቲያን የሆነ ጊዜ ይህ ሁሉ ይጣላል። ሲገባን ሲገባን፣ ያኔ ይስተካከላል። ስለዚህ ወገኖች፣ ሁላችንም የክርስቶስ ለመሆን ጥረት እናድርግ። ክርስቲያን ለመሆን እንምጣ። ማተብ ማሰር ክርስትና አይደለም። መስቀል ማንጠልጠል ክርስትና አይደለም። ጫካ የገባው እኮ ተዋጊ ሁሉ እኮ መስቀል እያሰር እያየን ነው እኮ። ይሄ ክርስትና አይደለም። እውነት ለመናገር ሁሉም ባላመው እንደ ክርስቲያን ክርስቲያን ሆነን እንቅረብ። የክርስቶስን እንካል በቃ የክርስቶስንን ሕይወታችን ማንነታችን ነው የሚመሰክረው ክርስቶስን ስለዚህ የተወደዳችሁ ክርስቶስ የክርስቶስ ቤተሰቦች እኔ አሁንም አሁንም የምመክራችሁ እንደዚህ ሴትዮ በራሳችሁ ጥረት መንግሥተ ሰማያት እንደምትገቡ አድርጋችሁ አታስቡ። ማንንም አታስምሩም፣ ራሳችሁንም አታድኑ። ይልቅስ የቁጣ ልጆች ትሆናላችሁ። የእግዚአብሔር ልጅ ደም ከንቱ እየሆነ እናንተ በራሳችሁ ጥረት እንድናለን ካላችሁ የእግዚአብሔር ቁጣ በእናንተ ላይ ይሆናል። ስለዚህ እንድትጠነቀቁ ነው የማሳስበው። ልብ በሉ ነው ብለው። ይሄ ከዚህ በላይ የምለው የለኝም። እንዴ ሰውነቷ ሸቶና ተልቶ አስራ ሁለት ዓመት እጹብ እጹብ እጹብ ይባላል። ይሄ እኮ እኔ የተወለድኩበት አካባቢ የሚገርም ቦታ ነው። በቃ ክርስቶስ ሠምራ መግቢያዋ በጣም ጠባብ ናት። በጣም ከሚታሰበው በጣም በላይ ነው። በጣም በደብዳለች። ይሄ ሁላ ወረፋ የምታዩት እዛ ስለመግባት ነው። እኛም እግዚአብሔር ይመስገን በዚች አልፈን ወደዚህ መጠናል ስራ

ክርስቶስ ሠምራ ማለት ጣና ቂርቆስ ነው። እንግዲህ ብዙዎቻችሁ ሄዳችሁ አይታችሁታል። መሾለኪያ ቦታ አለው። እጸለችበት ቦታ ተብሎ ሰው ሁሉ እዚያ ይሾልካል። ኃጢአቱ የተሰረየችለትን የሚሾልከው እየተባለ ከዚያ ግራኝ መሐመድ የወረጎራ ድንጋይ አለች። ያችን ድንጋይ ሁሉ ይሸከማል፣ ኃጢአቱ እንዲሰረይለት። ጭራሽ ግራኝ መሐመድ የወረጎራ ድንጋይን ቤተ ክርስቲያን ለማፍረስ ኃጢአት ታስተሰርያለች ተብሎ ሰው ሁሉ ሲሸከማት፣ ሲያንከባልላት ይውላል። ክርስቶስ ሠምራ የጸለየችበት መንታ ድንጋይ ነው ተብሎ በዚያ ውስጥ ሲፈገፈግ ይውላል እሺ ቀጭኑስ ይሹለክ ይሹለክለክ ወፍራሙስ ጻድቁ ወፍራሙ እንዲው ክርስቶስን የሚያምነው ኃጢአት ያልሰራው ወፍራሙ በየትኛው ሰውነቱ ነው ማለፍ የሚችለው ቀጭኑ ብቻ ነው ማለት ነው እዚያ ሾልኮ ጻድቅ የሚሆነው ያሳዝናል ትንሽ አይምሮ አይምሮ የሌለ እንዲ አይምሮ ቢሶች እና ጌታ መጣ ልንል ነው። ለዚህ ጌታ መጣላት ወንጌሉ ስለማይፈቅድልን የተሳሳተ አካሄድ ነው። በመናፍስት ምሪት ነው ሰት ገደል እየገባች ያለችው እንጂ ቅዱሳን መላይክትም አልመጡላትም፣ ጌታችንም አልመጣላትም። ጌታችን ለነማን እንደሚመጣ እናውቃለን። በሐዋርያት ጉባኤ አይተናል። በዘመነ ሰማይታት ታሪክን አንብበናል። አሁንም ቢሆን በስሙ ለተጠሩት በስሙ ለተሰበሰቡት በመካከል እንደሚገኝ እናምናለን። ትእዛዜን የሚጠብቃት የሚያደርጋት እኔና ወደ እርሱ እንመጣለን በእርሱም ዘንድ መኖሪያ እናደርጋለን ብሏል። ትእዛዙ ደግሞ ፍቅር ናት። ትእዛዙ በእርሱ ማመን ናት። የአዲስ ኪዳን ትእዛዝ ይች ናት። እባካችን ወገኖች ወደ ልባችን ተመልሰን ነገሮችን በሁሉ በጥንቃቄ በማስተዋል እንመርምራቸው። ይህን ገድል ስህተት ነው ማለት እግዚኦ ከክርስቶስ ሠምራ ጋር መጣላት፣ ታምረ ማርያም ስህተት አለበት ማለት ከድንግል ማርያም ጋር መጣላት፣ ታመ ድንግል ማርያምን ማቃለል በፍጹም አይደለም። እንዲሁም ድንግል ማርያምን ማክበር፣ ቅዱሳንን ማክበር ከእንዲህ አይነት እንቶ ፈንቶ ቅዱሳንን መጠበቅና ማራቅ እውነት ለመናገር የቅዱሳን ወዳጅ እና የከቅዱሳን ጋር ባላገር መሆን ነው እንጂ ቅዱሳንን ያከበርን መስሏችሁ እንዲህ አይነት ውሸት በወንጌል ላይ አትዋሹ። እንዲህ አይነት ቅዱሳን የሉንም። እንዲህ አይነት ጻድቃን የሉንም። እንዲህ አይነት ገድልም የላቸውም። ስለዚህ እንቃወመዋለን ነው የምንለው። ክብር ለአምላካችን፣ ክብር ለአባታችን፣ ክብር ለመድኃኒታችን ይሁን።